የጃፓንን ቆነጃጅት ለማግባት ልዑል አርአያ ማስታወቂያ ያስነገር የለናል። የዛሬ ጽሑፋችን በ1920ዎቹ ዘመን የውጭ ጉዳይ ሚኒስተር የነበሩት ብላቴንጌታ ሕሩይ ወልደ ሥላሴ በ1930 ዓ.ም ወደ ጃፓን ቶኪዮ አቀኑ። የሚኒስትሩ የጃፓን ጉዞ ምንም እንኳን በኢትዮጵያና በጃፓን መካከል የኢኮኖሚና ማህበራዊ ግንኙነትን ለማጠናከር ያለመ ቢሆንም ለዛሬው ወጋችን መነሻ የሆነውን እና የአውሮፓ ታላላቅ አገራትን ያንጫጫው ታላቅ አጋጣሚ ፈጠረ። ከውጭ ጉዳይ ሚኒስቴር ጋር ከተጓዙት ሉካን መካከል የቀዳማዊ ኃይለ ሥላሴ አክስት ልጅ የሆነው ልጅ አርአያ አበበ አንዱ ነበር። ከሉካኑ ጋር ቶኪዮ የተገኘው ልዑል በጃፓናውያን ልጃገረዶች ቁንጅና መደመሙ አልቀረም። ምን መደመም ብቻ በፍቅራቸው ተነደፈ። በዛች ሀገር በወቅቱ ለነበሩት ጋዜጠኞች ነገሩ እንደ ትኩስ ወሬ ተናኘ። እነርሱም ከውስጥ ታዋቂ መስማታቸውን አስረግጠው የኛ ልዑል ከጃፓን ልዑላን ከአንዷ ጋር ትዳር ሊመሠርት እንደሆነ በፊት ገጻቸው ላይ በማተም የምስራች አናኙት። ይህንን እውነት ዓለም በተለየ አውሮፓና አሜሪካ ተቀባበሉት። ወሬው መረቅ ወሬ ሆነ። ትንሽ ቆይቶ ከሸዋም ደረሰ። ልዑሉም በመላው ሸገር የቡና መጣጫ ሆነ። የሆነ ሆኖ ልዑሉ ትዳር ለመመስረት የነበረው ፍላጎት በመታወቁ ምክንያት ሱሚካ ቶሺማ የተባለ ከበርቴ ልዑሉን ከጃፓን ጋር በማጋባት እግረ መንገዱን ኢትዮጵያ ካሉ ሰፋፊ የእርሻ መሬት በመውሰድ ከበርቴ ለመሆን መቋመጡ ሲነገር ለዚህም እንዲበጀው በህቡ መላ ዘየደ። እናም በዚህ ደላላ በኩል ለትዳር ፈላጊዎች የሚል ማስታወቂያ በይፋ ባይሆንም በጣም ለሚከበሩና ጃፓናውያን ቆንጆ ናቸው ብለው ለመደቧቸው ሴቶች ደረሰ። ልብ ካላችሁ ብላይንድ ዴቲንግ ወይም ዛሬ በድረ ገጹ ለሚሰራጩ የትዳር ማስታወቂያዎች በልዑል ደረጃ የተነገረለት የመጀመሪያው ሰው ልዑል አርአያ አበበ ሳይሆን አይቀርም። በተነገረው የትዳር ማስታወቂያ መሰረት ወደ 60 የሚጠጉ ጃፓን ወጣትና የሚሳሳላቸው ቆነጃጅቶች የእኛን ልዑል ለማግባት በሱሜያካ ለተመራው የትዳር የተዳራ አፈላላጊ ፍላጎታቸውን በይፋ በማመልከቻ ጽፈው ለጃፓን መንግስት አቀረቡ። በጥንቃቄና ለዚህ ዓላማ በተቋቋመው ኮሚቴ በቀደመው ዘመን የጃፓን ነገስታት ነገድ የሆነው የቪስካው ኩሩዳ ሺካ ልጅ ልዕልት ወይዘሪት ኩሮዳ ማሳካ ለልዑሉ ሚስት እንድትሆን በአንደኝነት ተመረጠች። የ59 ሴቶች ማስታወቂያ በተለያዩ ምክንያቶች ውድቅ ተደረጉ። በኮሚቴው የተመረጠችው ልዕልት ከጃፓን ቋንቋ በተጨማሪ የእንግሊዝኛ ቋንቋ የተማረች እንደነበረች ይነገራል። አስደናቂው ነገር ከ59 ቆነጃጅታት መሃል በአንደኝነት መመረጧን ካወቀች ጊዜ አንስቶ የኢትዮጵያን ልዑል ለማግባት በነበራት ከፍተኛ ጉጉት የኢትዮጵያን ባህል በማጥናትና በኢትዮጵያ ለመኖር የሚያስችሉ ቅድመ ዝግጅቶችን አድርጋለች። በዚህ ዝግጅት መሃል የኢትዮጵያና የጃፓን ትዳር በመላው አውሮፓ ተሰማ የመጀመሪያዋ ተቃዋሚ ጣሊያን ነበረች የዛሬዋ ሩሲያ የዚህን ትብብር አደገኝነት ለአውሮፓ አገራት ለማስረዳት ደፋ ቀና አለች ጣሊያን ዙሩን አከረረችው የአድዋ ሽንፈት ቅሌትን ለማስታመን በተነደፈው ረዥሙ የወረራ ዕቅድ እንደ ስልት ይህንን ወሬ ነዛች ጃፓን ኢትዮጵያን በጦር መሳሪያ እየረዳች ሥልጠና እየሰጠች መሆኑን ደርሼበታለሁ አለች እንግሊዝና ፈረንሳይ የሁለቱ ሀገራት ትብብር እንደሚያሳስባቸው በይፋ አስታወቁ። ቀላል ባልነበረው በዚህ ትንቅንቅ መሃል የጃፓን መንግስት ዘግይቶ ከኢትዮጵያ ይልቅ ለጣሊያን መንግስት ጋር በመተባበር ጠቃሚ እንደሆነ በማመኑ ጃፓንና ኢትዮጵያ በፍቅር ለመስተሳሰር የተወጠነው ትዳር ደበዘዘ ወይም ከሸፈ ይልናል። ይህንን ምስልና ጽሁፍ ያገኙት ዘ ሜሪጅ አሊያንስ ዘ ዩኒየን ኦፍ ቱ ኢምፕሪየምስ ጃፓን ኢንድ ኢትዮጵያ ከሚል ጥናታዊ ጽሑፍ ላይ ነው። ጽሑፉም ወደ መጨረሻው ላይ ሲያጠቃልል ልዑል አርአያ አበበ በስተመጨረሻ ከወይዘሮ ሙሉመቤት አበበ ጋር በትዳር ተሳስረው አምዴ አርአያ የተባለ ወንድ ልጅ መወለዳቸውን ይነግረናል።